የመጅሊስ የምርጫ ቦርድ ለሚዲያ ተቋማት የዘገባ ፍቃድ ሰጠ። በታሪክ ለመጀመሪያ ጊዜ የኢትዮጵያ ሙስሊሞችን ተቋማዊ እንቅስቃሴ በምርጫ ለመወሰን ኃላፊነት ወስዶ ወደ ስራ የገባው የምርጫ ቦርድ ግንቦት 192017 ባሰናደው ልዩ መድረክ ለሚዲያ ተቋማት የዘገባ ፈቃድ ሰጥቷል። ኢስላማዊ ይዘት ላይ የሚያተኩሩትን ጨምሮ በሀገሪቱ የሚንቀሳቀሱ የተለያዩ የሚዲያና የማህበረሰብ ግንኙነት ተቋማት ናቸው ፈቃዳቸውን የተቀበሉት። ፈቃዱ ቦርዱ የተሰጠውን ህጋዊ ሀላፊነት በሚወጣበት ሂደት ላይ ግልጽነት ያለው ህዝባዊ ግንኙነት ለመፍጠር የሚረዳ ሲሆን ይህም ፍቃድ የወሰዱ መገናኛ ብዙሃን ሂደቱን በውል ለህዝብ እንዲያስረዱ አቅም ይሆናቸዋል ይህ የተሰጣቸው አደራ የዘገባ አደራ ህዝብን አንድ የሚያደርግ ህዝብን ወደ ዋህዳ የሚጠራ የሀገርን ሰላም የምርጫን ጽኑነት ተቋማዊ ጽኑነት ብሎም የዚህም ምርጫ መሳካት የምርጫ ኢቲክስና ስነ ስርዓትን በተገባ መልክ ትዘግቡ ዘንድ ቦርዱ ስፈቅድላችሁ በሚቀጥሉ ሁለት ቀናቶች የምርጫ ስነ ምግባር ስልጠና እንደሚኖር ጭምር በማሳሰብ ነው። አመሰግናለሁ። የሚዲያ ዘገባ ፈቃዱን ከወሰዱ ሚዲያዎች መካከል የኢትዮጵያ ዜና አገልግሎት ወይም ኢዜአ፣ ሚንበር ቴሌቪዥን፣ ነጃሺ ቴሌቪዥን፣ ሃሚልተን ቴሌቪዥን፣ ኤንቢሲ፣ ቁቤ ቲቪ የአርጎባ ቀቢላ ሰብ ጀምዓ ሰብ ሬዲዮ ገንዳ ኤፍኤም 98 ነጥብ 6 ወይም የአርጎባ ማህበረሰብ ሬዲዮ፣ ሐሩን ሚዲያ እና በረካ የኢትዮጵያ ሙስሊሞች ሚዲያ ማህበር ይገኙበታል። የሚዲያ ተቋማቱ በተለያዩ የሙስሊሙና የሀገሪቱ ጉዳዮች ላይ ተሳትፎ ሲያደርጉ የቆዩ ናቸው። ኢዜአ በሀገራችን የዜና አገልግሎትን በቀዳሚነት ሲሰራ ለበርካታ ዘመናት የቆየና ከኢትዮጵያ ፖለቲካዊ፣ ማህበራዊ እና ሌሎች መስኮች ሲከወኑ የኖሩ ጉዳዮችን ሲያስቀር የኖረ ብዙሃን መገናኛ ነው። ሚንበር ቲቪ በኢትዮጵያ ሙስሊም የዳዕዋ የትምህርት፣ የልህቀት፣ የመረጃና የመዝናኛ አማራጮች በርካታ ተወዳጅ የቴሌቪዥን ይዘቶችን ሲሰራ የቆየና እየሰራ ያለ ተቋም ነው። ሌላው ፈቃድ ያገኘው የሚዲያ ተቋም ኤንቢሲ ወይም ናሽናል ሚዲያ አክሲዮን ማህበር የመረጃና መዝናኛ አማራጮችን ለኢትዮጵያውያን የሚያቀርብ ቻናል ነው። ሐሚልተን ቲቪ ከሀገራችን ቋንቋዎች በርካታ ተናጋሪ ባለው አፋን ኦሮሞ ኢስላማዊ ይዘቶችን የሚያቀርብ የቴሌቪዥን ጣቢያ ሲሆን ቁቤ ቲቪ እንዲሁ በአፋን ኦሮሞ መሰናዶዎችን የሚያዘጋጅ ለሁሉም የማህበረሰብ ክፍል መረጃና መዝናኛ አማራጮችን የሚያቀርብ ነው። የአርጎባ ማህበረሰብ ሬዲዮ ወይም የአርጎባ ቀቢላ ሰብ ጀምዓ ሰብ ሬዲዮ ገንዳ ኤፍኤም 98.6 ሙሉ ለሙሉ በሚባል ደረጃ ሙስሊም ነዋሪዎች ያሉትን የአርጎባ ማህበረሰብ የሚወክል የማህበረሰብ ሬዲዮ ሲሆን የአርጎባን ባህል እሴት የሚያስቃኙ ይዘቶችን ያቀርባል። ሐሩን ሚዲያ በኢትዮጵያውያን ሙስሊሞች የመረጃ የትግል ተሳትፎ ሐገራዊ ሚና ዙሪያ በርካታ ስራዎችን እየከወነ የሚገኝ የዲጂታል ሚዲያ አማራጭ ነው። ነጃሺ ቲቪ በቅርብ ጊዜ በሶስት የሚዲያ ተቋማት ጥምረት የተመሠረተ ለኢትዮጵያውያን ሙስሊም የመረጃ፣ የእውቀትና የመዝናኛ አማራጭ ለመሆን እየተጋ ያለ የሚዲያ ተቋም ነው። እነዚህ ሚዲያዎች የምርጫውን ሂደት ለህዝብ ለማድረስ ህጋዊ ፈቃድና ተአማኒ ምንጭ ናቸው። ምርጫ ቦርዱ በሐምሌ ወር ለሚያደርገው ምርጫ ቅድመ ዝግጅቱን እየከወነ የቀጠለ ሲሆን በየደረጃ ያለው መዋቅር ለአምስት ዓመታት የሚዘልቀውን የሙስሊሙን ማህበረሰብ ተወካይ ለመምረጥ ዝግጅቱ ውጤቱን አጠናቋል። ይህንን ገጽ በመከተል ስለ ምርጫው ሂደት ታማኝ መረጃና ግንዛቤ ያግኙ! ምርጫ ለጽኑ ተቋም! የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ